ሰላም ጤና ስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ቅዳሜ ረፋድ ይመጥናቸዋል ያልኳቸው አጫጭር የአገር ቤት መረጃዎችንም አሰማቸዋለሁ። መልካም ሚዲያን ላይክ ሼር ሰብስክራይብ እያደረጋችሁ እነዚህ መረጃዎች እንድትከታተሉም በአክብሮት ጠይቃለሁ። መረጃን የሚያስቀድምላችሁ የባህር በር እና ኤርፖርቱንም ተረከቡን ብሏል የሶማሌ ፕሬዚዳንት ሐሰን ሼ መሐመድ ደብዳቤ እንግዲህ ለአሜሪካ ፕሬዚዳንት ዶናልድ ትራምፕ ነው እየተላከው ተብሏል። ይህ የወደብ ጉዳይ እንግዲህ ኢትዮጵያን ከበርካታ ሀገር ጋር ሲያላትም እንደቆየ ይታወቃል። በሳሶን እና በርበራ ወደብን ነው እንግዲህ አሜሪካ ታስተዳድር የተባለውን የተባለው ይህ ውሳኔ ለሶማሌላንድ የሀገር እውቅና እንዳይሰጥ ነው የተሰራው ሴራ ተብሏል። አድማጮቻችን፣ ተመልካቾቻችን እንግዲህ ኢትዮጵያ በሶማሌላንድ እውቅና በመስጠት የወደብ ክራይ ወይም ደግሞ በአመት አግሪመንት አድርጎ ኢትዮጵያ ወደብ ለመውሰድ ከፍተኛ ስራ ተሰርቶ ነበር። አንዳንድ ቦታዎች ላይም የደስታ መግለጫ ሲያሰሙ እንደነበር የሚታወስ ጉዳይ ነው። ይሄ ወደብ ጉዳይ እንግዲህ ሱማሌን በጣም በከፍተኛ ሁኔታ አንዴ ከኤርትራ ጋር፣ አንዴ ከግብፅ ጋር ከፍተኛ የዲፕሎማሲ ስራዎች እንዲሰሩ ተደርጎ ነበር በወቅቱ። አልተሳካም፣ ወደቡም አልተገኘም። ከሱማሌ ጋርም በአንካራ ያደረጉት ውይይት ወደ ሰላም እንዲመጡ ነው የተደረገው። አሁን አንዳንድ የመረጃ ምንጮች መረጃን እያወጡ ባሉበት ሰዓት አሜሪካ የጦር ቤዝ እንዲኖራት አፍሪካ ውስጥ ስለምትፈልግ ለሶማሌላንድ የሀገር ዕውቅና ሰጥታ ኢትዮጵያ ልትወስድ የነበረውን ወደብ እንደምትረከብ መረጃዎች ሲወጡ ነበር። ይሄንን ፍርሃት ስላደረባት አሜሪካ ታደርጓለች። ሶማሌላንድም የሀገር ዕውቅና ማግኘት ስለምትፈልግ ይህን ነገር ስለምትሰራ አስቀድመን አየር ክልሉንም ወደቡንም ለአሜሪካ እናስረክባለን የሚል እቅድ ነው። እንግዲህ ሶማሌ የወሰደችው በርበራ በሶማሌ ላንድ የሚገኝ ወደብ ሲሆን በሳሶ ደግሞ በፑንትላንድ የሚገኝ ወደብ ነው። የሶማሌ ፕሬዚዳንት እንግዲህ ኢትዮጵያ በሶማሌ ላንድ ወደብ ጉዳይ ከፍተኛ ውጥረት ፈጥሮ ነበር። አሁን ግን ለአሜሪካ በአንድ ደብዳቤ ተረከቡኝ የማለቱ ጉዳይ ሶማሌ ላንድ በበኩሉ የሀገር ዕውቅና ስጡኝ ብላ ስትጠይቅ እንደነበር የሚታወስ ጉዳይ ነው። እንግዲህ በዚህ ውዝግብ እንደ አዲስ መጀመሩ ተሰምቷል። በሌላ መረጃ ወደ ሀገራችን ወቅታዊ ሁኔታ ስንመጣ በአማራ ክልል እየተደረገ ያለው ጦርነት ከፋይናንስ በስተቀር የሰው ኃይልም ተዋጥቶ ወደ አማራ ክልል ሚሊሻ ሳይቀር ከኦሮሚያ ክልል እንዲገባ እየተደረገ ይገኛል። በዚህ መካከል በኦሮሚያ ክልል ውስጥ የሰለጠኑ የሚሊሻ አባላት ወደ አማራ ክልል ያለው ጦርነት እንዲዘምቱ የኦሮሚያ ክልል ሚሊሻ ይህንን ጥሪ አንቀበልም፣ እኛ የሰለጠን ነው ሰፈር ላይ ጥበቃዎችን ለመስራት እና አንዳንድ ስራዎችን ቀለል ያሉ ስራዎችን ለመስራት ነው እንጂ መደበኛ ጦር ወይም ደግሞ መደበኛ ውጋ ገብትን ልንዋጋ አይደለም ብሏል። የኦሮሚያ ክልል ውስጥ አባገዳዎቹ እንግዲህ እየፈሰሰ ያለውን ደም ማስቆም ሲገባቸው አንዘምትም ያለውን ሚሊሻ በሽምግልና ባላቸው ስልጣን ማስተባበር መጀመራቸውን የተሰማው ላብነት የኦሮሚያ ምሊሻ አማራ ክልል እንዲዘምትም የስልጠና ሰልጥነው የአካባቢ ጥበቃ ተብለን ነበር ብለው ውዝግብ ተነስቶ ነበር። አብዛኛው በግዳጅ እንዲዘምቱ አድርጓቸዋል። መደበኛ ውጊያ ስልጠናም የለንም ብለው የደሞዝ ማሻሻያም ይደረግላቸዋል ተብሎ እስከ አስር ሺ እንደሚከፈላቸው ተነግሯቸዋል። ያልሰለጠነውን ውጊያ መሰለፍ የጥይት እራት መሆን ነው። ብሩን ማን ነው የሚበላው? እኛ ከሞትን ብለው ምልሾቹ ፈቃደኛ እንዳልሆኑ እና በወሎ እና በአፋር አካባቢ ምልሾቹ እየታዩ እንደሚገኙ ተገልጿል። ምልሾቹን እንግዲህ በውዴታ የሚሆን በግዴታ አዝምቷቸዋል። ምልሾቹ እኛ ያልሰለጠንበት ስልጠና ነው፣ መደበኛ ውጊያ አልሰለጠንም፣ የምልሻ ስልጠና ነው የሰለጠን ነው። አስር ሺህ ይቅርና ከዛ በላይ ብትከፍሉንም ብሩን ማን ነው የሚበላው? እኛ ከሞትን በኋላ የሚል ያነሱበት ሁኔታ ነው ያለው። እንግዲህ ብዙም ጊዜ አብዛኛው የአማራ ክልል ጦርነት በገንዘብ እየተታለሉ ነው ሲሰራ የነበረው። አሁን አማራ ክልል ውስጥ እየተደረገ ያለውም ከፍተኛ ቁጥር ያለው አድባ ብትጠናም በብር ሸለቆ ሰልጥኖ የወጣው በዚሁ ረገድ ነው። በደቡብ ወሎ መቅደላ ወረዳ ከደብረ ዘይት ወደ ጂሰና ዶቃ በተባለው ቦታ ላይ ከባድ ውጊያ ተደርጓል። አራት ሚሊሻ ሲሞት ሌሎች ቁስለኛ ሆኗል። አንድ መንገደኛም በመንግስት ኃይሎች በሚሊሻ ነው የተገደለው ተብሏል። በአዊ ዞን አዲስ ቅዳም ውጊያው ነበር። ዘጠኝ ሚሊሻ ተገልሏል። ዘመቻ አንድነት እንግዲህ ለአስረኛ ቀን መቀጠሉንም ነው መረጃዎች የሚጠቁሙት። በጎንደር ቀጠና ባለፉት ቀናት በማዕከላዊ አርማጮ ስምንት የመንግስት ወታደሮች ሞትና ቁስለኛ ሲሆኑ ስምንት የነፍስ ወከፍ መሳሪያዎች በፋኖ እጅ ገብቷል። በስማዳም ዝንጀሮ ገደል በተደረገው ውጊያ ሰላሳ አምስት የመንግስት ወታደር ሞትና ቁስለኛ ሲሆን አስራ ስምንት ምርኮኛ ተመዝግቧል። ከሞቶት ውስጥ አንድ የሻለቃ መሪ ይገኝበታልም ተብሏል። በተመሳሳይ በጠገዴ ቅራቅር ከተማ በተደረገው ውጊያ ሰባት የመንግስት ኃይሎች ሞትና ቁስለኛ ሆኗል። ሁለት ተሽከርካሪም በእሳት መቃጠሉን የመረጃ ምንጮች መረጃን አውጥቷል። ሰሜን ጎንደር ውቅን ከተማ ፋኖ ዘልቀው ገብቶ አምስት የሚሊሻ አባላትን ገሏል። የነፍስ ወከፍ መሳሪያዎችንም በፋኖ እጅ ገብቷል። ሰሞኑን በብር ሾልቆ በርካታ ቁጥር ያላቸው የአድማ ብተና ስልጠና ተጠናቀው ወታደር ወታደራዊ ከማሰልጠኛ ሲወጡ እንግዲህ ሰባቱ ፋኖን ተቀላቅሏል። እርስ በራሳቸው ይዋጉ፣ ከዚህ በኋላ መከላከያ እረፍት ያገኛል ብለው የኦዴድ ብልጽግናዎቹ መሳሪያ አሰጣጥ ላይ እየታየ መሆን አለበት፣ አይታመኑም የሚል ግምገማም አድርጎባቸዋል። ሌላው የአማራ ብልጽግና እና የነ ጄኔራል አበባ ታደሰ ስብሰባ አድርገው ነበር። ጄኔራል አበባ ሰራዊቱን ያስጨረሱት የወረዳ እና የዞን አመራሮች ናቸው መረጃ እየሰጡ ብለው። ታወቃቅሷል እንግዲህ፣ አድማጮቻችን፣ ተመልካቾቻችን እነ ጀነራል አበባ ታደሰ ሰራዊቱን ያስጨረሱት የወረዳና የዞን አመራሮች ናቸው መረጃ እየሰጡ ብሎ ታወቃቅሷል። ከዚህ አመራር ጋር አብረን አንሰራም ነው የሚሉት እነ ጀነራል ማምር ተሰማም እንግዲህ፣ ከአሁን በኋላ በእናንተ ላይ ነው እርምጃ የምንወስደው ብለው የአማራ ክልል ብልጽግና አመራሮችን አስፈራርቷቸዋል። ምክንያቱም አሁን እነሱ እያሉ ያሉት ጦርነቱ ሁለት ዓመት ሊጠናቀቅ ጥቂት ወራቶች ናቸው የሚቀሩት። ይሄ ጦርነት እንዳይጠናቀቅ የተደረገበት ዋናው ትልቁ ምክንያት የወጣንበት ቦታ ምንም አይነት ግዳጅ ሳንፈጽም ተመተን ነው የምንመጣው፣ መሰራ ማስረከም፣ መማራክ ነው። ይሄ ደግሞ የሆነበት ዋናው ትልቁ ምክንያት ከኛ ውስጥ መረጃ የሚወጣበት ሁኔታ አለ። መረጃውን የምትሰጡት እናንተ ናቸው በሚል አማራ ክልል ላይ እንግዲህ ሹም ሽረትም የተደረገበት ሁኔታ ነው ያለው አረጋ ከበደ መልቀቅ እፈልጋለሁኝ ብሏል። ምክንያት የተደረገው እንግዲህ የጤና እንክን በሚመስል መልኩ ነው ማለት ነው። እዚህ ላይ እንግዲህ መመልከትና መገንዘብ ያለብን ነገር ቢኖር ምንድን ነው የኦሮሚያ ክልል የባዴን አመራሮች አማራ ክልል ላይ እየሰለጠነ እየወጣ ያለው አድማ ብተና ቀላል ቁጥር አይደለም። ብርሸሎቆ ላይ ሰልጥኖ የወጣው እንደ ቀላል እንመለከተው አንችልም። መግደል ብቻ ሳይሆን ወይም እሱ ይገላል ብሎ ማሰብ ብቻ ሳይሆን ያንን ሁሉ ተኩሶ መግደል ራሱ ይቻላል ወይ እስከሚያስብል ነው። ሜዳውን በሙሉ ሰብስቦ እንዴት ይሄ ሁሉ ሰው አግኝቶ ሊያሰለጥኑ እንደቻሉ አላወቅንም። ከሌላ አካባቢም ከደቡብም ከኦሮሚያም በአድማ ብተና ስም እንደ መከላከያ አድርጎ ያሰልጥኑ የታወቀ ነገር የለም። ቁጥሩ በጣም ኤክሰስ የሆነ በጣም ከፍተኛ ቁጥር ያለው አድማ ብተና ነው ብሪሾሎቆ ላይ ሰልጥኖ የወጣ ሰባት የሚደርሱት ማንገድ ላይ ወደ ፋኖ ተቀላቅሏል። ዋና አላማቸው እንግዲህ አሁን ምንድን ነው መከላከያ ዳር ሆኖ በከባድ መሳሪያ ሽፋን ብቻ እንዲሰጥና እርስ በራሳቸው እንዲጋደሉ ነው። እርስ በራሳቸው እንዲጋደሉ አድማ ብጠና ቢሞትም ጉዳያቸው አይደለም፣ ፋኖ ቢሞትም ጉዳያቸው አይደለም፣ ሚሊሻ ቢሞትም ጉዳያቸው አይደለም። ምክንያቱም አማራ ነው፣ ዞሮ ዞሮ አንድ ናቸው። መከላከያ ዳር ሆኖ የከባድ መሳሪያ ሽፋን ብቻ እየሰጠ እረፍት ይውሰድ የሚል መመሪያ እና አንዳንድ ውስጠ ደንቦችን ያስተላለፉበት ሁኔታ ነው ያለው። እኔ በጣም የሚያሳዝነኝ አማራው እርስ በራሱ መታኮሱ ነው። አማራው ከሌላ ጋር ተተኩሶ መስዋዕትነትን ቢከፍል በጥላትነት ተፈርጆ ተተኩሶበት ነው የሞት ተብሎ ይደመደማል፣ ይታሰባል። ነገር ግን እየተነገራቸው እየሰሙ አማራው እርስ በራሱ እንዲታኮስ፣ እርስ በራሱ እንዲገዳደል፣ እርስ በራሱ እንዲዋጋ ማድረግ ነው በሚል አማራውን አሰልጥኖ በአማራው ላይ ማዝመት። እንዴት አማራው ይሄንን ጉዳይ ቆም ብሎ አልተመለከተም ነው? ስለዚህ ይሄ ጉዳይ ጦርነቱ እንዳይጠናቀቅ አድርጎታል። አብዛኛው ምናልባት የብልጽግና አመራሮቹ እንደሚናገሩት ከሆነ የውስጥ አርበኞች ሊኖሩ ይችላሉ። በብልጽግና ካድሬዎች በኩል የውስጥ አርበኞች ሊኖሩ ይችላሉ። መረጃ አሰጣጥ ፕሮግራም ላይ ይህንን እኛ የሚዲያ ሰዎች ባናውቅም ፋኖዎቹ በውል ያውቃሉ። የሰውየውን ሴኩሪቲ ወይም ደግሞ ምስጢር ለመጠበቅ ፈልጎ ካልሆነ በስተቀር ማን እየጠቀማቸው እንደሆነ ማን እየጎዳቸው እንደሆነ ፋኖዎች ናቸው ይሄንን ጉዳይ የሚያውቁት። እኛ እንደ ሚዲያም ማወቅ አንፈልግም፣ ምክንያቱም ለሰውዬ ደህንነት ሲባል ሚዲያ ላይ መውጣት የለበትም። ይሄንን የብልጽግና አመራሮቹ፣ በተለይ ወታደራዊ ክንፍ ይሄን ግምገማ አድርጓል። ሰራዊቱ እያለቀ ያለው ጦርነቱ እንዳናጠናቅቀው ጦርነቱ ሁለት ዓመት ሊደፍን ጥቂት ወራቶች የቀሩበት ዋናው ትልቁ ምክንያት ከካድሬዎች ውስጥ ከወረዳ ጀምሮ እስከ ዞን ድረስ ያሉት መረጃ የምትሰጡብን አላችሁ የሚል ግምገማን ያደረጉት። ይሄ ነገር እውነትም ሊሆን ይችላል ውሸትም ሊሆን ይችላል። ይሄንን ማረጋገጥ የሚችሉት ፋኖዎቹ ናቸው። ምክንያቱም አንድ ሰው ከብልጽግና ውስጥ መረጃ ለፋኖ ሰጥቶ ፋኖ በዛ መረጃ መሰረት ተጠቁሞ በጥላት ላይ የተቀዳጀ ድል ካለ ፋኖ ይሄንን እንደ ባለውለታና እንደ ውስጥ አርበኛ ሊመዘግብ የሚችለው ጉዳይ ነው። ሚዲያ ላይም እንዲወጣም አንፈልግም። እኛም ይህን ጉዳይ ላይ እንዘግብ ፈቃደኛ አይደለንም። ምክንያቱም ለዛ ሰው ሴፍቲ፣ የነገ መረጃ እንዳይበላሽ ሲባል ማለት ነው። ግን በዚህ ጉዳይ እየተወቃቀሱ ይገኛሉ። አሁን በጣም አደጋ የሆነውና አደገኛ የሆነው ጉዳይ ምንድን ነው? ወጣቱን በተለያዩ ማሰልጠኛዎች እያሰለጠኑ የአማራ ወጣቶችን አማራው ላይ ማዝማት ነው። ሌላው በጣም አሳሳቢ የሆነውና እንደው ትንሽ ማብራሪያ ልሰጥበት የፈለግኩት ነገር ቢኖር ምንድን ነው? ኦሮሚያ ክልል ውስጥ አባገዳዎች ናቸው። አባገዳ ማለት እንግዲህ በሕዝብ ፊት ቆሞ የሕዝብን ስርዓት የሕዝብን የገዳ ስርዓት የሕዝብን የአኗኗር፣ የባህል፣ የአብሮነት፣ የእኩልነት፣ የሰላም አባቶች ናቸው። አባገዳ ማለት በጣም በሚገርም ሁኔታ ዝናብ ሲጠፋ ጸሎት የሚያደርጉ፣ ችግር ሲመጣ ጸሎት የሚያደርጉ፣ የሚለምኑ፣ ከፈጣሪ ጋር ሕዝብን የሚያገናኙ የሕዝብ መሪ ተብሎ የተቀመጡ ናቸው። አባገዳዎች ሚሊሻ አማራ ክልል ላይ ሄደን አንዋጋም ብለው ስሉ ሽምግልና ገብቶ ይህንን ምልሻ በማሸማገል አማራ ክልል ገብቶ እንዲዋጋ እያደረጉ ይገኛሉ። ይሄ ትልቅ ስህተት ነው ብቻላቸው፣ ጦርነቱ በሰላማዊ መንገድ እንዲፈታ፣ በንግግር እንዲፈታ የአማራ ህዝብ ጥያቄ እንዲመለስለትና ጫካ የገባው የአማራ ወጣት እንዲገባ ማድረግ ሲችሉ አማራ ላይ ማዝመቱ ተቀባይነት አለው ብዬ አላስብም። እንደ አንድ ግለሰብ ይሄ መስተካከል አለበት ብለን ሀሳብ እናንተም ትሰጡበታላችሁ ብዬ ብዬ አምናለሁ። አንዳንድ ምልሾች በግዳጅ ዘምቷል ወደ አማራ ክልል ከኦሮሚያ ክልል እነሱ አውቆታል። የጥይት ራት ነው የምንሆነው፣ የምትከፍሉን ገንዘብ አይጠቅመንም፣ ማን ነው የሚበላው እስከ ማለት ደረጃ ይደርሱበት ሁኔታ ነው ያለው። ይህንን እንግዲህ አብረን የምንከታተል ይሆናል። አድማጮቻችን፣ ተመልካቾቻችን መልካም ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙን እንድትከታተሉ በአክብሮት እጠይቃለሁ። ሰላም።